አሌይኩም ወረህመቱላ ወበረካቱ እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም ሰላም ሰላም ብያለሁ። የዛሬ ቪዲዮ ደግሞ በህልማችሁ ተረከዝ ጫማ ሄልስፊል ያለው ጫማ ማየት ወይም ተረከዝ ያለው ጫማ ማየት የሚሰጠውን ፍቺ ይዤ ቀረብ ያለው ማለት ነው። አብዛኞቻችሁ በእርግጠኝነት ይህን ህልም ታልማላችሁ። ታኮ ጫማ አድርጌ፣ ሄል ያለው ጫማ አድርጌ። ስለዚህ ትርጉሙ ምን እንደሆነ በዚህ ቪዲዮ ታገኛላችሁ ማለት ነው። ላይክ እያደረጋችሁ አበረታቱ፣ የበለጠ እንድሰራ ሰብስክራይብ እያደረጋችሁ ደግሞ አዲስ ያለሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑን ተከታታይ የህልም ፍችዎች እንዲደርሳችሁ ማለት ነው። አስተያየት ካላችሁ ደግሞ ኮመንት ላይ አስቀምጡ። በተረፈ ላይክ እያደረጋችሁ ጀምሩ። አንዲት ያላገባች ልጅ በእውነታዊ ያላገባች ሴት ልጅ ጥቁር ተረከዝ ያለው ጫማ በህልሟ ካየች ይሄ ፍቺ ምንድነው? የህይወት ዘርፎቿ በህይወት ዘርፎቿ ወይም በህይወት ጉዳዮቿ ላይ የሚያጋጥሟትን መሰናክሎች እና ፈተናዎች ምልክት ነው። ጥቁር ሆኖ ጫማው ታኮ ጫማ ከሆነ ስፒድ ያለው ጫማ እንደዚህ የተቃጠለ ጫማ ግን ጥቁር ከሆነ ለአንዲት ያላገባች ሴት ፍቺ ምንድን ነው? በህይወቷ የሚያጋጥሟትን ፈተናዎች እና አንዳንድ መሰናክሎች እንዳሉ በሚሰራው ስራ ወይም በማንኛውም ነገር ላይ ይሄ እንዳለ ያመላክታል ማለት ነው። ይህንን ህልም ካየች ደግሞ ድርጊቶቿን እንድትገመግምና መስተካከል ያለበትን ነገር እንድታስተካክል ይጠቁማታል። ከምህሉ ማለት ነው። ስፒድ ያለው ጥቁር ታኮ ጫማን ያላገባች ሴት ከተመለከተች ማለት ነው፣ ምናልባት ስኬትን እና የላቀ ደረጃን ለማስመዝገብ ብዙ ጥረት ታደርጋለች። ይህን የበለጠ ጥረት እንድታደርግ፣ ምናልባት ደግሞ ትምህርትም ከሆነ የበለጠ ጥናት እንድታደርግ እንድትጠነክር ያስጠነቅቃታል። ይህን ችላ ካለችው ግን ሊበላሽና እንቅፋቶች ወይም ደግሞ ላይሳኩ ይችላሉ ማለት ነው። በተጨማሪም ሌላው ፍቺ ደግሞ ታኮ ጫማ ወይም ደግሞ ተረከዝ ያለውን ጫማ በህልማ ስታይ በመንገዷ ሊመጡ የሚችሉ የስራ ወይም ደግሞ የግል ችግሮችን ያመላክታል ማለት ነው። ጥቁር ጫማዎችን በህልም ውስጥ ያረጁ ከሆኑ እንግዲህ እነዚህ በህልማ የምታየው ጫማ ጥቁር ሆኖ ሄድ ያለው ግን ያረጀ ከሆነ ይሄ ፍቺ ምንድነው? ለወደፊቱ የሚመጡ ችግሮችን ያመላክታል ወይም ደግሞ ችግር ሊያስከትል የሚችሉ ነገሮችን ልትሰራ እንደሆነ ወይም ለምሳሌ ግንኙነት ሊሆን ይችላል። የፍቅር ግንኙነት እና ወደ ፍቅር ግንኙነት ትገባለች። በህልሟ ያረጀ ታኮ ጫማ ወይም ተረከዝ ያለው ጫማ በህልሟ ታየች። ይሄ ግንኙነቷ ወይም የጀመረችው ግንኙነት የገባችበት ፍቅር የፍቅር እንትን ችግር ሊያስከትልባት ወደ ህይወቷ ሊያስከትልባት እንደሚችል ያሳያል ማለት ነው። እና ሌላው ደግሞ የምትፈልገውን ነገር ለማግኘት የሚያደናቅፍ ነገር ሊያጋጥማት ይችላል፣ ወይም እንቅፋቶች ያጋጥሟታል ማለት ነው። ስለዚህ ያረጀ ታኮ ጫማ ያገባ ያላገባች ሴት ልጅ ካየች ያለችበት ግንኙነት የተበላሸ የሆነና ወደ ህይወቷ ችግር ወይም ብስጭት ያመጣባታል፣ ወይም ደግሞ በስራዋ ወይም በትምህርቷ አንዳንድ መሰናክሎች እንደሚያጋጥሟት ይናገራል። ታኮ ጫማ ማለት ነው። ሌላው ደግሞ አዲስ ጥቁር ጫማዎችን አዲስ ሆኖ ጥቁር ጫማ ግን ሄል ያለው ጫማ በአንድ ወንድ ህልም ውስጥ ከታየ ወይም አንድ ወንድ አንድ ወንድ እንደዚህ አይነት ጫማ በህልሙ ካለመ ጥቁር ታጎ ጫማ ወይም ጥቁር ጫማ ካለመ ማለት ነው፣ ለወንድ ይህ በቅርብ ጊዜ ውስጥ ለመጓዝ እድል እንዳለ ያመላክታል። ሊጓዝ እንደሚችል ያመላክታል ማለት ነው። ጉዞ ነው የሚያመላክተው። ይህ ጫማ የሚያምርና የቅንጦት ከሆነ በተለይ ጫማው በጣም የሚያምርና በቃ ይሄ ፋሽን የተባለ አይነት የቅንጦት ጫማ ከሆነ ይሄ ፍቺ ደግሞ በስራ ላይ እውቅና ማግኘት፣ ይሄ ህልም አላሚ በማህበረሰብ ውስጥ ትልቅ ቦታ እንደሚያገኝ የሚያመላክት ሊሆን ይችላል ማለት ነው። አንድ ወንድ በህልሞ ጥቁር ጫማ እና ተረከዝ ያለው ጫማም ከሆነ በተለይ ያለው ያለመው ወይ ሊጓዝ ይችላል ወይም ደግሞ በስራው በጣም እውቅና ሊያገኝ ወይም ትልቅ ቦታ ሊያገኝ ይችላል ማለት ነው። አንድ ያላገባ ሰው ጥቁር ጫማዎችን በህልም ውስጥ ካየ ብዙም ሳይቆይ ማግባት ወይም ደግሞ የኑሮ ሁኔታ መሻሻልን ያመላክታል። እንዲህ አይነት አንድ ነጠላ ሴት አንድ ነጠላ ያላገባ ወንድ ጥቁር ጫማ ካየ ሊያገባ እንደሚችል ወይም ደግሞ የኑሮ ሁኔታውን ሊሻሻል እንደሚችል ያመላክታል ማለት ነው። በአጠቃላይ አንድ ወንድ በህልም ውስጥ ጥቁር ጫማዎችን የሚያመላክት ከሆነ የሚመለከት ከሆነ የህይወት ግፊቶችን ለመቋቋም እና እንቅፋቶችንና ችግሮችን በተሳካ ሁኔታ ማሸነፍ እንደሚችልም ያመላክታል ማለት ነው። በሌላ በኩል ጫማው ያለመው ጫማ የተቀደደ ከሆነ ጥቁር ጫማ ሆኖ ተረከዝ የሚያለው ሊሆን ይችላል። ብቻ ጥቁር ጫማ ሆኖ የተቀደደ ከሆነ አንድ ወንድ የሚያልመው ይህ ህልም ፍቺው ምንድን ነው? ህልም አላሚው በሚመጣው ጊዜ ውስጥ የተለያዩ ችግሮች እንደሚያጋጥሙት ወይም የተለያዩ ችግር ወደ ህይወት እንደሚመጣ ያመላክታል። የተቀደደ ጫማ ምናልባት በስራ በጤና ብዙ ብቻ የተለያዩ ችግሮች ሊያጋጥሙ እንደሚችል ይናገራል ማለት ነው። ለወንድ ልጅ አሁን ደግሞ ነጠላ ነጠላ ላሉ ያላገባች ነጠላም ብለው ያላገባች ሴትን ነው እና አንዲት ያላገባች ሴት ጥቁር ጫማዎችን በህልም ውስጥ ማየቷ ብዙ ጊዜ አንድ ሰው በሐዘንና በችግር የተሞሉ አስቸጋሪ ጊዜዎችን እንደምታሳልፍ ይተነበያል ማለት ነው። ጥቁር ጫማ ካለመች ያላገባች ነጠላ ሴት ማለት ነው። አንዲት ያላገባች ሴት በህልሟ ጓደኛዋ ጥቁር ባለተረገዝ ጫማ እንዳደረገች ካየቻት እና ድካም ከተሰማት ይህ ረአይ በጓደኛዋ ላይ ያለውን አለመግባባትና መጥፎ አላማዎች አመላካች ሊሆን ይችላል። እንግዲህ አንዲት ያላገባች ሴት በህልሟ ጓደኛ ጥቁር ተረከዝ ያለው ጫማ አድርጋ በቃ ደክሟት ምናምን ካለመች፣ ይሄ ፍቺ ከአላሚዋና ጓደኛ አለመግባባት እንደሚፈጠር በመካከላቸውና ይቺ ጓደኛ ለአላሚዋ መጥፎ አላማ እንዳላት ወይም መጥፎ ሀሳብ እንዳላት ጥሩ እንደማታስብ ስለሷ ያመላክታል ማለት ነው። ስለዚህ ይሄን ያለመች አላሚ ከዚህ ሰው ጋር ያላትን ግንኙነት መገምገም ማሰብ እንዴት ነው ጥሩ ነው አይደለም፣ የሚለውን ማገናዘብ አለባት። ምክንያቱም ይቺ ሰው አብረው የሚዘልቁ አብራ የሚዘልቁ ከሆነ ልትጎዳት ትችላለች ማለት ነው እና ግንኙነቷን ማጤን አለባት። ነጠላዋ፣ ያላገባች ሴት ልጅ በህልሟ ጓደኛዋ ጥቁር ጫማ አድርጋ ካየቻት እና ደክሟት ከሆነ በመካከላቸው ምንም አይነት መዋደድ የለም ማለት ነው። ሌላው በጉድጓድ የተሞሉ እንግዲህ የሆነ ቦታ የተጠራቀሙ ጫማዎችን ለመልበስ መመልከት የተሳሳተ ውሳኔዎችን በማድረግ ምክንያት ሊደርስባት የሚችለውን ጉዳት ያመላክታል። የሆነ ነገር ላይ የተከማቸ ጫማ ወይም ከጉድጓድ ጉድጓድ ጉድጓድ አለ፣ ጉድጓድ ውስጥ ጫማ እዛ ውስጥ አለ። ከዛ ውስጥ አውጥታ ለመልበስ ከተመለከተች ያላገባች ሴት ይሄ ፍቺ የሚሆነው ጉድጓድ እንግዲህ ችግርን የሚያመላክት አስቸጋሪን ነገር የሆነ ውሳኔ የተሳሳተ ውሳኔ በመወሰን ወደ የተሳሳተ ውሳኔ በመውሰን የሚደርስባትን አስቸጋሪ ነገር ወይም እንዲደርስባት የሚችለውን አስቸጋሪ ነገር ያመላክታል ማለት ነው። እሺ ሌላው ደግሞ ለባለ ትዳር ሴት የሚሰጠውን ፍቺ እንመልከት ማለት ነው። አንዲት ባለ ትዳር ሴት በሕልም እራሷን ጥቁር ጫማ አድርጋ ካየች ወይም ተረከዝ ያለው ጥቁር ጫማ ባለ ትዳር ሴት ለብሳ ካየች፣ ይህ ፍቺ በቀጣዩ ወራቶች ወይም በመጭ ወራቶች የሚያጋጥማትን ችግሮች ወይም ደግሞ ምናልባት ወይ የሚያጋጥማትን ችግር ወይም እሷ ሳታውቅ እርግዝ ልትሆን እንደምትችል አመላካች ተደርጎ ሊወሰድ ይችላል። ልታረግዝ እንደምትችል ወይም ደግሞ የሚመጡ ችግሮችን ሊያጋጥማት ይችላል። ምናልባትም እንደውም በጽንስ ጽንስ ላይ ችግሮች ቢያጋጥሟትም እርጉዝ ስትሆን ልትሆን እንደምትችል እንግዲህ ይመስለኛል። ያላገባች ሴት በህልሟ ጥቁር ጫማ ተረከዝ ያለው ጫማ ካየች ምናልባት ስታረግዝ እርግዝና ላይ ችግሮች ሊያጋጥሟት ይችላል ወይም ደግሞ መውለዳችን ወይም የመውለድ የመዘግየት እንደዚህ ችግር ኑሮባት ከሆነ በእውነታው ግን፣ በህልም ካየች ምናልባት ልታረግዝ እንደምትችል ችግሮች ቢኖሩም ግን እዛ ላይ ግን ልታረግዝ እንደምትችል ያመላክተን ማለት ነው። ሌላው ይሄን ኑ ጥቁር ጫማ በህልም ካየችው ያላገባ የባለ ትዳር ሴት በሌሎች ዘንድ እንደምትወደድ እንድትወደድ የሚያደርጋት ማራኪ የማህበራዊ ግንኙነት እንዳላት ጥሩ ባህሪ እንዳላት ያመላክታል ማለት ነው። ባለትዳር ሴት ጥቁር ጫማ ካዮች፣ ሌሎቹ ሰዎች ተረከዝ ያለው ጥቁር ጫማ ካዮች፣ ጎረቤቶቿ በቃ ማህበራዊ ስለሆነች ጥሩ ስለሆነች ከሰው ስለምትግባባ በዚህ ባህሪዋ እንደሚወዷትም ያመላክታል። ሌላው የብልጽግና ምልክት ሊሆን ይችላል። ገንዘብ ወይም ህይወቷ ሊበለጽግ ሊሻሻል እንደሚችል ያመላክታል ማለት ነው። በተጨማሪም ለባለትዳር ሴት በህልም ጥቁር ጫማ ስታደርግ ማየት አዲስ ንግድ ወይም ደግሞ ፕሮጀክት የመጀመር ምክንያት ሀሳብ ሊኖራት ይችላል ወይም የፋይናንስ ሁኔታዋን ልሻሻል እንደሚችል ያመላክታል። እንግዲህ ጥቁር ጫማ ተረከዝ ያለው ጫማ በህልማ ካደረገች ወይም ጥቁር ጫማ ካደረገች፣ ያ ባለትዳር ሴት አዲስ ፕሮጀክት ንግድ ልጀምር እንደምትችል ወይም አዲስ ስራ ልጀምር እንደምትችል ያመላክታል። ይህም ጥሩ ነው የሚሆነው ማለት ነው። አንዲት ያገባች ሴት አዲስ ጥቁር አዲስ ጥቁር ጫማ በልብሳ በህልማ ካየች በህይወቷ ወይም በግንኙነቷ ውስጥ አዲስ ጅማሬ እንደሚሆን በትዳሯም የተረጋጋ ሰላም እንደሚሆን እና ከባሏ ጋር ምናልባት ብዙ ጊዜ አለመግባባቶች ከነበሩና በህልሟ አዲስ ጥቁር ጫማ ለብሳ ካየች አዲስ ይሄ አዲስ ጅማሬ ወይም ህይወታቸው የተሻሻለ እንደሚሆን ያመላክታል ማለት ነው። ወይም ደግሞ እሷ በቃ መቼ ነው በህይወቴ እንደሰው ጥሩ የሚሆነው እንደሰው ሰላማዊ ትዳር፣ በቃ ደስ የሚል ትዳር ብላ እንደምትጓጓ እንደምታስብ የሚገልጻል ማለት ነው። አዲስ ጫማ እንዲታደስ ትዳሯ እንዲታደስ ትፈልጋለች ማለት ነው። ሌላው ጫማዎችን በህልም ውስጥ ተሰርቃ ካየች ባለትዳር ሴት ጫማው ጥቁር ጫማ ተሰርቆ ካየች ፍቹ ምንድነው? ይህ ምናልባት ወደ እርሷ ሊመጡ የሚችሉትን የገንዘብ ችግሮች ሊያንጸባርቅ ይችላል። ጫማ ከተሰረቀ ባለትዳር ሴት ገንዘብ ልታጣ ትችላለች፣ ገንዘብ ሊቸግራት ይችላል ማለት ነው። ሌላው ጫማ ከእርሷ ጋር ጫማውን ስታደርገው ከእርሷ ጋር በጣም የሚስማማ ልኳ ከሆነና ለመልበስ ምቾት ከተሰማት፣ ይሄ ደግሞ ፍቺ ምንድነው? ደስታ ወደ ህይወቷ መቃረቡን፣ አስደሳች አጋጣሚዎች፣ መልካም ዜና እንደምትሰማ፣ ጥሩ ዜና እንደምትሰማ ያመላክታል ማለት ዳሴ ጫማዋን ስትለብሰው ልኳ ከሆነና በዛ ጫማው ደግሞ ምቾት ተሰምቷት ከሆነ በጣም ደስታ ወደ ህይወቷ እንደሚመጣ ያመላክታል ማለት ነው። ሌላው ደግሞ የጫማው ቅርጽ የማያምር እንደተንሻፈፈ በጎን በኩል ተረከዙ ያለቀ የሆነ በቃ ቅርጹ የማያምር በህልም አስቀያሚ ሆኖ ጫማ የሚያስጠላ ሆኖ በህልሟ ካየችው ባለ ትዳር ሴት ይሄ ፍቺ ደግሞ የሚሆነው በመንገዷ ላይ ሊያጋጥሟት የሚችሉትን ችግሮች አመላካች ነው። ነገር ግን ቶሎ እሱን አሸንፋ ወደ ምትፈልገው ግብ ትደርሳለች ማለት ነው። ይህን ነገር ግን እንደምታሸንፈው ነው። የተበላሸ ኢትዮጵያ እንደዚህ የተጣመመ ጫማ በህልም ካየች በህልሟ ስታየው በቃ የተበላሸ ከመሰላት ማለት ነው። ሌላው እነዚህ ተረከዝ ያላቸውን ጫማዎች በህልም መግዛት ፍችን ደግሞ እንመልከት። ለማ ሁላቸው ማለት ነው። ባለከፍተኛ ደረጃ ተረከዝ ጫማዎችን መምረጥ እና መግዛት ብዙ ትርጉሞች ያሉት ነው ይላል እና ወደ እንደ ሁላችሁም እንደ ህይወታችሁ ፍችው የሚሆነው ጫማ ስትገዙ ተረከዝ ያለውን ጫማ አንድትና አንድት ሴት ሁለቱ ሴት ሆኖ በህልማቸው እኩል ቢያልሙ ተረከዝ ጫማ ይችም ስትገዛ ይችም ስትገዛ ብታለም ፍቺው አንድ ላይ ሆነ ይችላል። ከህይወታችሁ ጋር እንደ ህይወታችሁ ነው የሚፈታው ለማለት ነው እና ባለ ትዳር ሴት ጫማ ስትገዛ ካየች ይሄ ፍቺ ከፍ ያለ የሞራል ባህሪያት ካለውና ላላገባት ሴት በሞራሉ ከፍ ያለ ባህሪው በቃ ተለቅ ያለ ከኔ በላይ ሰው የለም የሚል ወይም ከፍ ያለ ባህሪ ካለውና በፍቅርና በርህራህ የተሞላ ደስተኛ የህይወት አጋር ወይም ደግሞ ደስተኛ የፍቅር አጋር እንደ ጋብቻ ስልታገባ እንደምትችል ያመላክታል። ያን ከፍ ያለ ባህሪው ጥሩ የተመሰገነ ሰው ጋር ትዳር ለሌላት ታኮ ጫማ ያለው ሄሊያን ማለት የቁጠረ ረጅም ታኮ ያለው ጫማ ጥቁር ጫማ በህልሟ ስትገዛ ከተመለከተች ትዳር ለሌላት ሴት ጥሩ የሆነ የትዳር አጋር እንደምታል ባጭሩ ማለት ነው። ሌላው በተመሳሳይ ሁኔታ አንድ ወንድ ማለት ነው በተመሳሳይ ሁኔታ ለአንዲት ሴት ለባለ ትዳር ሴት ተረከዝ ጫማ ስትገዛ ተረከዝ ያለው ጫማ ስትገዛ በህልም ማየቷ በህይወት ውስጥ ተጨባጭ አውንታዊ ለውጦችን እንደምታገኝ ዕለት በቃ በትክክል ህይወቷ ሊለወጥ እንደሚችል ያመላክታል። ይህም በብዙ አካባቢዎች ወይም በሁኔታዋ መሻሻልን ወይም ህይወቷ እንደሚታደስ ኑሯ እንደሚሻሻል ከዕለት ወደ ዕለት ነገሮች ሁላ እንደሚስተካከሉላት ነው። ለአንዲት ሴት ማለት ሴት የሚሏት ብዙ ጊዜ ያላገባችን ነው ልጃገረድ የሚሏት ደግሞ ሴት የሚሏት ያገባች ነው። ልጃገረድ የሚሏት ደግሞ አጋጣሚ እንደዛ ከገለስኩኝ ነጠላ ያላገባችን ሴት ነው። ልጃገረድ ማለት ያላገባች ሴት ደግሞ ያገባች የተፈታች የራሱ የተፈታች አለው ማለት ነው። እና እሱ ለባለ ትዳር ነው። አሁን የፈታውት የቀድሞ ደግሞ ትዳር ትይዛለች ያልኩት ለአላገባት ሴት ማለት ነው። ባለ ትዳር ሴት ባለ ከፍተኛ ታርኮ ጫማ ወይም ከፍ ያለ ጫማ ለመግዛት በህልም ካየች ህልሙ እንደ እርግዝና ወይም ደግሞ በቅርብ ጊዜ ውስጥ ወደ አዲስ ቤት መሄድን የመሳሰሉ መልካም ዜናዎችን ሊያመላክት ይችላል። እሷ ወይ እርግዝና ነው ወይ አዲስ ቤት ልትቀይር ነው። ተረከዝ ወይም የተሻለ ቤት ወደ ሌላ ቤት ልትቀይር እንደሆነም ያመላክታል። ተረከዝ ያለው ጫማ ስትገዛ ማለት ጋር ሴት ካለመች ማለት ነው። ነገር ግን ተረከዝ ያላቸው ጥቁር ጫማዎች በህልም ውስጥ ከታዩ ጥቁር ከሆኑ ኖርማል ከሆነ እርግዝና ወደ ሌላ ቤት መሄድ ነው። ግን ተረከዝ ነው ዋናው ተረከዝ ነው ነው ብሎ እዚህ ጋር ልብ የሚባለው ግን፣ ይሄ ተረከዝ ያለው ጫማ ጥቁር ከሆነ በህልም ውስጥ ጥቁር ሆኖ ግን ተረከዝ ካለው ይህ ፍቺ በህይወቷ እየደረሰባት ያለውን አስቸጋሪ ጊዜ የሚያሳይ ማስረጃ ሆኖ ሊተረጎም ይችላል። ህይወቷ ላይ አስቸጋሪ ጊዜ እያሳለፈ፣ ምክንያቱም ጥቁር ነገር አብዛሀኛው ምንድነው ከችግር ጋርና ከመሰናክል ጋር የተያያዘ ነው። ግን ይሄ ታኮ ጫማ አሁን እዚያ የተፈታ ያለው ምንድነው? በከለር አይደለም፣ ታኮ ጫማ ነው እየፈታ ያለው። ከለር ደግሞ ትንሽ ቆይቼ እመጣለሁ። አሁን ለማንኛውም እዚህ ጋር በጥቁር ለስፋ ጥቁር ሆኖ ተረከዝ ካየች እያሳልፈች ያለውን ችግሮች ነው የሚያሳየው ማለት ነው። ሌላው ደግሞ ተረከዝ ጫማ በህልም መግዛት በአንድ ወንድ ሰው ህልም ውስጥ በፈጣሪው መካከል ያለውን ግንኙነትና እንግዲህ ሌላኛው ፈች ደግሞ ምን ብሏል? የተረከዝ ያለውን ጫማ አንድ ወንድ ባህኑ ሲገዛ ካየ ከፈጣሪው ጋር ያለው ግንኙነት ወይም ከፈጣሪው ጋር ያለው ቅርበት የተሳሰረ ወይም ለፈጣሪው በአምልኮት ቅርብ እንደሆነ ያመላክታል ብሎ የሆነ ህልም ፈች ደግሞ እዚህ ጋር ስሙ ገልጸውታል። ሌላኔ ረጅም ስለሆነ ነው እንጂ ስሙ ፈተውታል ማለት ነው። አንድ ወንድ ጥቁር ተረከዚ ያለው ጫማ ሲገዛ በነገራችን ላይ ሴት ብቻ አለች ተረከዝ ያላት ጫማ የምትለብሰው፣ ወንድም አለው፣ ተረከዙ ከፍ ያለ ጫማ አላቸው። እንዲሁ ደግሞ ድሞት ጫማ አላቸው። የወንዶችና ምናልባት የወንድ ጫማ ሆኖ ተረከዝ ያለው በህልም ሲገዛ ካየ ቅድም ፈትቼዋለሁ፣ ከፍ ያለ ስራ ለወንድ በጣም ጉዞ ነው ያመላክታል። ለወንድ ቆንጆ ፍች ነው ያለው። እና ሌላኛው ህልም ፍች ደግሞ ምናልባት ተረከዝ ያለው ጫማ ሲገዛ ቅድም፣ ሲለብስ ሲያደርግ ምናምን ሲያገኝ ሲያይ ነው። አሁን ግን ከገዛ ከፈጣሪው ጋር ቀረብ ያለ ትስስር እንዳለው ወይም ለአምልኮ ጠንካራ እንደሆነ ያመላክታል ብለው ፈተውታል። ነፍሰ ጡር ሴት ደግሞ በህልሟ ጥቁር ጫማዎችን ተረከዝ ያሉ ጫማዎችን ከተመለከተች፣ ዋናው ተረከዝ ያለው ጫማ ታኮ ጫማ በህልሟ ከተመለከተች አወላለዷ ቀላል ጥቁር ሳይሆን ተረከዝ ያለው ጫማ ከተመለከተች አወላለዷ ቀላል እንደሚሆን እና ምናልባት ደግሞ የልጁ ፆታ ሴት ሊሆን እንደሚችል ፈተውታል ማለት ነው። ምናልባት ይሄ ፊልም ደግሞ የፅንሱም ጤናማ ሊሆን እንደሚችል፣ ግን ሴት ሊሆን ይችላል ብለው ፈተዋል። ታኮ ታኮ ጫማ ከተመለከተ ጫማ ነው ጥቁር ምናምን አለ ብቻ ተረከዝ ያለ ጫማ። በሌላ በኩል ምናልባት እንደዚህ ጫማዎችን ኖርማል እንደዚህ፣ ዝርዝሮች ጫማ ምናምን ነገር ለነፍሰጡር ሴት ማለም ብዙ ጊዜ በመውለድ ህይወት ውስጥ ሊያጋጥማት የሚችሉትን ፍንጭ የሚሰጥ ነው። እንግዲህ ጫማ በስትመለከት ምናልባት ጫማው ጠባብ ከሆነ ምጧ እንደሚጠናባት፣ ጫማው ሰፊ ከሆነ ምጧ ሊገራ እንደሚችል አረ ሊገራ እንደሚችል ገብቷችኋል። እንደንትም ነው እንደ ጫማው ለነፍሰ ጡር ሴት ሲል እንግዲህ ጠበብ ያለ አስቸጋሪ ጫማ ከሆነ ምጡ ዘ ይጠናባታል። ሰፊ ሆኖ የተደላደለ ከሆኑ በቀላሉ እንደምትወልድ ነው። ይሄ ደግሞ ታኮ ጫማ አሁንም በቀላሉ እንደምትወልድ እና የልጇ ጾታ ደግሞ ሴት ሊሆን እንደሚችል ሰታይታል ማለት ነው። ይቅርታ ለድምፅ እየነበሽኝ ስለሆነ ነው። ያው እንግዲህ ልጅ እንዳለኝ ታውቃላችሁ። ይቅርታ። እሺ ለተፈታችሁ ሴት በሕልም ውስጥ ለፍች ሴት ጥቁር ጫማዎች ማልበስ ወይም ጥቁር ጫማ ተረከዝ ያለው ጫማ ማየቷ ከቀድሞ ሕይወቷ ጋር የተያያዙ ችግሮች እና ህመሞችን ማሸነፏል ያሳያል ማለት ነው። ለተፈታች ሴት ጫማ ተረከዝ ያለው ካየች የድሮ ህይወቷ ላይ ያሉትን ችግሮች ሁሉም ነገር እንዳሸነፈች የሚናገር ህልም ነው። አዲስ ጫማዎችን ደግሞ ካየች ወይም አዲስ ጫማ ከተመለከተች ተስማሚ የሆነ የህይወት አጋርን እንደምታገኝና እንደገና አዲስ ጋብቻ ወደ አዲስ ጋብቻ እድል ሊኖራት እንደሚችል፣ ለሁለተኛ ልታገባ እንደሚችል አዲስ ሰው እድል እንደሚኖር ያሳያል ማለት ነው። ለተፈታች ትዳር የፈታች ሴት ረጅም ታኮ ጫማ ያለው በህልማ ከተመለከተች የድሮ ህይወቷን ትረሳና አዲስ ትዳር ላይ አጋጥማት ይችላል ማለት ነው። ግን እቸው የተፈታች ሴት በህልማ ያረጁ ወይም የተቀደደ ጥቁር ጫማ እንዳደረገች ካየች ይህ ለተወሰነ ጊዜ እሷን ሊነካት የሚችል ከፍቺ ጋር የተያያዙ ችግሮችን እየተሰቃየች እንደሆነ በችግሮች ተሰቃይታም እንደነበር ያመላክታል ማለት ነው። ለተፈታች ሴት ጥቁር ጫማ እንዳደረገች ካየች ይሄ ከፍቺ ጋር ብዙ ጊዜ የተፈታች ሴት ህልሟ ከተፈታችው ህይወት ጋር ነው። ነገሮቹ በሙላ በህልማ ልታይ የምትችለው እና ሀዘንም ከሆነ ከፍቺው ጋር ነው፣ ደስታም ከሆነ እንደዛ እና ያንን ነው የሚያመላክተው ማለት ነው። ሌላው ደግሞ በሕልም ውስጥ ነጭ ተረከዝ ምናልባት ይሄን አልማችሁ ከሆነ አንዲት ሴት አንዲት ያላገባች ሴት ነጭ ተረከዝ ያለው ጫማ ነጭ ጫማ ሆኖ ብቻ ዋናው እዚህ ጋር ፎከስ የምንሰጠው ጫማ ለራሱ ቪዲዮ ሰርቻለሁ። ጥቁር ጫማ፣ ቀይ ጫማ ምናምን ለብቻው። ይሄ ግን ታኮውን ነው አሁን ዛሬ የሚወራው፣ ተረከዝ ያለው ታኮ ጫማ፣ ስፒድ ያለው ጫማ ማለት ነው። ስለዚህ አንዲት ያላገባች ሴት ስፒዱ ነጭ ጫማ ወይም ነጭ ተረከዝ ያለው ጫማ በሕልም ካየች ይሄ ፍቺ ምንድነው? መልካም ስነ ምግባርና ሃይማኖት ላለው ሰው ሃይማኖተኛ ለሆነ ሰው ጥሩ እንደምታገባ ወይም እንደምትዳር ወይም ጥሩ ትዳር ከሱ ጋር እንደምትመሰረት ነው። ነጭ ተረከዝ ያለው ጫማ በሕልም ካየች ሃይማኖተኛ ሰው ጋር ልታገባ እንደምትችል ነው። በሌላ በኩል ተረከዙ ከተሰበረ በህልሟ ይሄ በፍጥነት ለማግባት ያላትን ፍላጎት ለማግባት ያላትን ፍላጎት የሚነኩ መሰናክሎች እንደሚገጥማት እንግዲህ፣ እሷ አገባለሁ ብላ ለዚህ ለትዳር የተዘጋጀች እያለ በሕልሟ ተረከዝ ሲሰበር ካየች ይሄ ነገር እንደሚሰናከል ወይም ልታገባ ያሰበችው ነገር ሊቋረጥ እንደሚችል ያመላክታል። ምናልባትም ይሄ ነገር ሊሳ ልብ ብላችሁ አዳምጡ። ያላገባሽ ሴት በህልምሽ ተረከዝ ነጭ የተረከዝ ጫማ ሲገነጠል ወይም ተረከዙ ሲገነጠል ካየሽ፣ ልታገቢ ያሰብሽው ሰው ጋር ካንስል ሊሆንብሽ ሊበላሽብሽ ይሄ ደግሞ ምናልባት በምቀኝነት ወይም ደግሞ በድግምት የተነሳ ይሄ ነገር ሊበላሽብሽ እንደሚችል ያመላክታል ብለው ፈቺዎቹ ፈተውታል። ምናልባት ከምቀኝነት ከሰው አይን ሰው በምቀኝነት የተነሳ ወይም አስማት በደት ክምት የተነሳ ይሄ ነገር ሊያበላሽብሽ ይችላሉ፣ ማለት ነው። ተረከዝ ጫማ ነጭ ሆኖ ሲሰበር ከተመለከተሽ ማለት ነው። ባለተዳር ሴት ነጭ ተረከዝ ያለው ጫማ በህልም ከተመለከተች ንጽህናዋንና አካባቢው ባሉ ሰዎች መካከል ያላትን መልካም ስም እንግዲህ ሰዎች በጥሩ ስም እንደሚያነሷት እና ጥሩ ስም እንደሚሰጧት ያመላክታል፣ ለባለ ትዳር ሴት ማለት ነው። በሰዎች ዘንድ ከፍ ያለ ደረጃ አላት። ነጭ ጫማ ነጭ ታኮ ጫማ ካየች፣ በቃ ሰዎች በባህሪዋ ይወዷታል፣ ጎረቤቶቿ፣ ዘመዶቿ ማለት ነው። በአጠቃላይ ንጹህ ነጭ ተረከዝ ጭቃ ምን ያልነው ንጹህ ነጭ ተረከዝ ጫማ መመልከት ማንኛውም ሰው በሃይማኖታዊ ህይወት ውስጥ እንደ ስኬትና ፈጣሪን የማምለክን ወይም ለፈጣሪ ቅርብ መሆንን ያመላክታል ማለት ነው። ሌላው ሰፊ ነጭ ተረከዝን ስትለብሱ ማለ ማንኛውም ሰው ወይም ወንድ ሆኖ ሰፊ ጫማው ሰፊ ተረከዝ ያለው ነጭ በሆነ አንድ ወንድ በህልም ይሄን ካለመ ደግሞ ይሄ የብልጽግናን እንደሚያገኝ መተዳደሪያ በህጋዊ መንገድ እንደሚያገኝ፣ ገቢው እንደሚጨምር የሚያመላክት ነው። ሌላው ደግሞ ከፍ ያለ ነጭ ተረከዝ ያለው ከፍ ያለ ጫማ ተረከዙ ከፍ ያለ ነጭ ከሆነ ይሄ ደግሞ ለባለ ትዳር ሴት ሊሆን ይችላል። በእርግዝና ውስጥ አስቸጋሪ ጊዜዎችን በአስተማማኝ ሁኔታ ማለፍ እና ቀላል አወላለድ ሊሆንላት እንደሚችል ለባለ ትዳር ሴት ያመላክታል ማለት ነው። ምናልባት ስትወልድም በሰላም ልትገላገል እንደምትችልም ያሳያል ማለት ነው ለባለ ትዳር ሴት። ወደ ተመልካቾች እንግዲህ በተረከዝ ያለው ጫማ እስከቻላል እስከቻልኩት ድረስ ለማብራራት ሞክሬያለሁ። የቃላት ስህተት፣ የቃላት መደነጋገር ካለ እኔ ነኝ። ጽሁፎቹን እያስተካከልኩ የማነበው እንጂ ለማንበብ ግራ የሆነ አጻጻፍ ነው ሲተረጉሙ፣ የሚተረጉሙት ግን የቻልኩትን ለማስተካከል ሞክሬያለሁ። አንዳንድ ጊዜ አንብበሽ፣ ደግመሽ ለምናት አንብበሽ፣ ጊዜ ወስደሽ አንብበሽ ትምኛላችሁ። አንዳንድ ሰው አስተያየት ይሰጣል። አንዳንድ ጊዜ ትክክል ነው ጽሁፉ፣ የምናገኘው አንዳንድ ጊዜ ደግሞ ግራ እየተጋባ ነው እና ባነባውም ያው ነው፣ ራሴ ቀስ ብዬ እያስተካከልኩ የተወለጋገደ ነው እና ይህን ይመስላል። ላይክ አድርጉ፣ ሰብስክራይብ አድርጉ አሉ